ዜና ይስጥልኝ። የተከበራችሁና የተወደዳችሁ የኢትዮ ኒውስ ቤተሰቦች፣ እንደምናላችሁ የዕለት ዜና እወጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎች ማስደመጥ ጀምረናል። በቅድሚያ ማርስ ዜናዎቹ እንግራችኋለሁ፣ አብራችሁ ይቆዩ። የህወሓት ከፍተኛ አመራሮችና ነባር አባላት ጉባኤ እየተደረገ መሆኑ ተሰማ። በመቀሌ የተጀመረው ጉባኤ ብሔራዊ አንድነት ሉዓላዊነትን ለማስጠበቅ በሚል መፈክር እየተካሄደ ነው ተብሏል። በምርጫ ቦርድና በአራት ኪሎ ሹማምንት የታገደው ህወሓት አሁን ላይ እያካሄድ ያለው ጉባኤ በሚቀጥሉት ጊዜያት ያሉኝን እቅዶች ይፋ ማድረግበትና የመክርበት ብሏን ተጨማሪለን። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና አፋናሎች መካከል የሚደረገው ውጊያ በከተሞች ጭምር ቀጥሏል። የአገዛዙ ጦር ሰሜን ምዕራብ እዝ አዛዥ ሌተናል ጄኔራል ብርሃኑ በቀለ በኩላቸው ጽንፈኛ ስሉ የጠሩትን ኃይል የታሪካዊ ጠላቶቻችን ተልዕኮ ከማስፈጸም ውጭ ሌላ ዓላማ የለውም በማለት ድጋሜ ክስ አቅርበዋል። በክልሉ በርካታ አካባቢዎች ዛሬ ውጊያዎች የተካሄዱ ሲሆን አሁናዊ ሁኔታውን በተመለከተ ዝርዝር ሪፖርት አዘጋጅተናል። ኤርትራም የኢትዮጵያ ፖለቲከኞች በወታደራዊ ኃይል ወይም በማስፈራራት ለመውረር የሚያደርጉት እንቅስቃሴ ፈጽሞ ተቀባይነት የለውም አለች። የኢትዮጵያ ፖለቲከኞች የሚያደርጉት እንቅስቃሴ ለመገደብ ቀይ መስመር አለኝ ያለችው ኤርትራ ተቃውሟን ቀጥላለች። በሁለቱ ሀገራት መካከል ያለው ቅራኔ አሁን ላይ እየሰፋ የመጣ ሲሆን በኤርትራ በኩል የሚሰጡ አስተያየቶች ጠንከር ብለው ቀጥለዋል። በዝርዝር እናያለን። የደቡብ ሱዳን ታጣቂዎች በፈጸሙት ወራ የጋምቤላ ነዋሪዎች ተፈናቅለዋል። የብልጽግና አገዛዝ ጉዳዩን በተመለከተ እስካሁን ዝምታን የመረጠ ሲሆን፣ የወረዳውን አስተዳደሪ ጨምሮ የአንድ ወረዳ ነዋሪዎች ግን ሙሉ ለሙሉ ተፈናቅለዋል። ኢትዮኒውስ በትላንትናው እለት የዘገበችውን የክስተቱን አጠቃላይ ሁኔታ የሚያጠናክር ዘገባ ዛሬ ቢቢሲ ይዘው ወጥቷል። በዝርዝር እንመለከተዋለን። የአሜሪካ ምክትል ፕሬዚዳንት በዩክሬን የሚካሄደው ጦርነት በቅርብ ጊዜ ውስጥ አይቆም ማለታቸው እያነጋገረ ነው። ምክትል ፕሬዚዳንት ጂዲ ቫንስ ከፎክስ ኒውስ ጋር ባረቡት ቃለ ምልልስ በዩክሬን እየተካሄደ ያለውን ጦርነት በቅርብ ጊዜ አይቆም ሲሉ ምክንያታቸውን አስቀምጠዋል። በዚህም ላይ ተጨማሪ ያለን ቀጣይ የኢራንና የአሜሪካ የኒውክሊየር ድርድር መራዘሙ ተሰምቷል። በቴህራን የኒውክሊየር ምዕራብ ግብር ላይ የሚያተኩረው የሁለቱ ሀገራት ድርድር የተራዘመው ለምንድን ነው የሚለውን በዝርዝር እናያለን። ተመልካቾቻችን ወደ ዝርዝሩ አልፋለው፣ አብራችሁ ቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በከተሞች ጭምር ቀጥሏል። የአገዛዙ ጦር ዛሬም ሰሜን ምዕራብ እዛ አዛዥ የሆኑት ሌተናል ጀነራል ብራን በቀለም ጽንፈኛ ሲሉ የጠሩትን ኃይል የታሪካዊ ጥላቶቻችን ተልእኮ ከማስፈጸም ውጭ ሌላ ዓላማ የለውም ሲል ወንጅለዋል። በክልሉ በርካታ የጎጃም አካባቢዎች የፋኖ ኃይሎች ወደ ከተሞች ሰብረው በመግባት በከፈቷቸው ውጊያዎች በአገዛዝ ጦር ላይ ከፍተኛ ሰብዊና ቁሳዊ ጉዳት ማድረሳቸውን የተሰማው የአገዛዝ ጦር በርካታ ኃይሉም በጥምር በመጠርነፍ ለአሰሳ በሚል ወደ ገጠራማ አካባቢዎች ለመንቀሳቀስ መሞከሩን ተከትሎም የፋኖ ኃይሎች ወኩላቸው ወደ ከተሞች መግባት ውጊያ መክፈታቸው ነው የታወቀው። በዚህም በአዲስ ቅዳም ሽንዲ፣ ሳንክራም ደብረ ኤልያስና የፋኖ የፋኖ ኃይሎች ዘልቀው በመግባት የአገዛዙ ጦር ላይ ውጊያ መክፈታቸውን የኢትዮኒስ የመረጃ ምንጮች አረጋግጠዋል። በዛሬው እለትም በሽንዲ ወንበርማ ቀጠና እስከ አዊ ግምጃ ቤት ውጊያ ተቀስቅሶ የዋለ ሲሆን፣ በዚህም የፋኖ ኃይሎች ወደ ከተሞቹ መግባት ጥቃት መፈጸማቸው ለማወቅ ተችሏል። ዛሬ በወንበርማ ወረዳ በተደረገው ውጊያ የሚኒሻ ኃላፊውን ጨምሮ በርካታ የአገዛዙ ጦር አባላት መገደላቸውና በርካቶችም ቆስለው ግምጃ ቤትና ሽንዲ ሆስፒታል መግባታቸውን የኢትዮኒስ የመረጃ ምንጮች ገልጸዋል። በትላንትናው ዕለት በተመሳሳይ በአዲስ ቅዳም፣ ደብረ ኤልያስ፣ አቸፈር፣ ሳንክራ ከተሞች የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዙ ወታደሮች መገደላቸውን የአማራ ፋኖ ጎጃም አስታውቋል። በተያያዘም ለሁለት ሳምንታት በተከታታይ ከፍተኛ ጦር አሰማርቶ አገዛዙ ውጊያ ከፍቶ የሰነበተበት የጃዊ ቀጠና ዛሬ ውጊያው ጋብ ብሏን ተብሏል። በትላንትናው ዕለት ግን የፋኖ ኃይሎች ከወረዳዋ ዋና ከተማ ፈንድቃ ቅርብ ርቀት ብሔራዊ በተባለች አነስተኛ ከተማ በተሽከርካሪ ይጓዙ በነበሩ የአገዛዙ ወታደሮች ላይ ጥቃት ከፍቶ ሰብአዊና ቁሳ ጉዳት መድረሱ ታውቋል። በዚህ በጃዊ ቀጠና በከፍተኛ ቁጥር ስምሪት አድርጎ ገጠራማ አካባቢዎችንም አሳድርጋለሁ በሚል ለሁለት ሳምንታት ውጊ ያደረገው የአገዛዝ ጦር ዛሬም ወደ ወረዳዋ ማዕከል እየተሰባሰበ ነው ሲሉ የፋኖ የመረጃ ምንጮች አመላክቷል። የአገዛዝ ጦር ወደ ገጠራማ አካባቢዎች ተስቦ መግባት ለፋኖ ኃይሎች ስቦ መምታት ወታደራዊ ስልት አመች በመሆኑ አገዛዙ ከፍተኛ ወታደራዊ ጉዳት ማስተናገዱን ተከትሎ ነው ተመልሶ ወደ ማዕከል ለመሰባሰብ የተገደደው ተብሏል። በጎንደር ቀጠና ደግሞ የአገዛዝ ጦር በፋኖ ኃይሎች ጉዳት ሲደርስ በት ንጹዓን ላይ ጥቃት ፈጽሟል ንብረትም ዘርፏል ሲሉ ነው የአማራ ፋኖ አንድነት በጎንደር ያስታወቀው በዚህም የአገዛዝ ጦር በደቡብ ጎንደር ዞን አንድ አቤት ወረዳ ዛሬ ሚያዝያ 24 2017 ዓ ም በሙቀጫ ማኔል ቀበሌ የአርሶ አደሮችን ንብረት በገፍ ዘርፏል ሲል አንድ አደረጃጅቶ አስታውቋል በአንዳቤት ወረዳ ገነተ ማርያም ቀበሌ ተመሳሳይ በደል በንጹሃን ላይ ተፈጽሟል ያለው የአማራ ፋኖ እንደት በጎንደር የአገዛዝ ጦር ከፋኖ ጋር ፊት ለፊት ከመግጠም ይልቅ ንጹሃን ላይ የሚፈጽማቸው ጥቃቶች ጨምሯል ብሏል። በስማዳ ማህደረ ማርያም፣ እንዲሁም ሰላም አካባቢዎች ድብደባና ዝርፊያ እንዲሁም ንብረት ማውደምን ጨምሮ በርካታ ማጎሳቆሎች ፈጽሟል ብሏል። የአገዛዝ ጦር የሰሜን ምዕራብ እዝ ሌተና ጀነራል የሆኑት ብርሃኑ በቀለም በበኩላቸው ጽንፈኛውን ሲሉ የጠሩትን ኃይል ታሪካዊ ጥላቶቻችን ተልዕኮ ከማስፈጸሙ ውጭ ሌላ አላማ የለውም ሲሉ ወንጅለውታል።

ሌተናል ጄኔራል ብርሃኑ በቀለ በማዕከላዊ ጎንደር ተገኝተው ጽንፈኛው ኃይል ባለፉት ጊዜያት በክልሉ ኢኮኖሚያዊና ማህበራዊ ጉዳቶች እንዲደርሱበት አድርጓል፣ ከማህበረሰቡ ባህል ያፈነገጡ አስጸያፊ ድርጊቶች ሲፈጽም ቆይተዋል ሲሉ ከሰዋል። ሆኖም አስጸያፊ ድርጊቶች ፈጽሟል ይበሉ እንጂ የትኞቹን ድርጊቶች ማለታቸው እንደሆነ በግልጽ አላብራሩም። የሚመሩት ጦር ድሮንና ከባድ መሳሪያዎችን በመጠቀም በንጹሃንና በተቋማት ላይ ፈጽማቸውና እየፈጽማቸው የሚገኙ ወንጀሎችንም ሲያነሱ አልተደመጠም። ብርሃኑ በቀለ አሁን ላይ ክልሉን ሰላም አድርገናል፣ ሰላሙን ማጽናት ከህብረተሰቡ በቅ ነው ሲሉ ነው የተናገሩት። ጽንፈኛው ኃይል ታሪካዊ ጥላቶቻችን ተልኮ ከማስፈጸም ውጪ ውጭ ሌላ አላማ የለውም ክልሉን የብጥብጥና የትርምስ ቀጠና ለማድረግ እየተንቀሳቀሰ ነው ሲሉም ጨምረው ውንጀላቸውን አሰምተዋል። በዚህ ጽንፈኛ ሲሉ በጠሩት አካል ላይ የማያዳግም ያሉትን እርምጃ መውሰድ እንቀጥላለን በማለት የተናገሩ ሲሆን በክልሉ የተከፈተውን ጦርነት እንደሚቀጥሉ ሌተናል ጀነራል ብርሃኑ በቀለ ጨምረው ተናግረዋል። በተያያዘም የአገዛዝ ጦር በደቡብ ጎንደር ዞን በጽንፈኛው ቡድን ላይ እርምጃ በመውሰድ አመራሩን ጨምሮ ጽንፈኞችን ገደልኩ ሲል ያስታወቀው በዚህም በደቡብ ጎንደር ዞን ሊቦ ከምከም ወረዳ ውሻ ጥርስ ቀበሌና ጣራ ገዳም አካባቢ የጽንፈኛ ቡድን አባላት ላይ እርምጃ የተወሰደባቸው ናቸው ያለ ሲሆን በዚህም የቡድኑ ሻለቅ አዛዥ በየነ ምሕረቱን ጨምሮ ከፍተኛ አመራሮች ተገድለዋል ሲል የተለመደ ገደል ናቸው መረጃውን አሰራጭተዋል። አገዛዙ ሆን ብሎና አስቦ የከፈተው ጦርነት በአማራ ክልል ሁለት ዓመታትን ያስቆጠረ ሲሆን አብዛኛውን የክልሉን አካባቢና ነዋሪዎች እንዲሁም ከተሞችን ጨምሮ ለፋኖው ያስረከቡ አገዛዙ በአሁኑ ሰዓት የመጨረሻ የሚለውን ጦርነት ለማድረግ ስድስተኛ ዙር የመጨረሻ ውጊያ ሊከፍት እየተዘጋጀ ይገኛል።

የህወሓት ከፍተኛ አመራሮችና ነባር አባላት ጉባኤ እያደረጉ ነው ተባለ። በመቀለ ከተማ የተጀመረው ጉባኤ ብሔራዊ አንድነት ለሉዓላዊነት ለማስጠበቅ በሚል መፈክር ነው እየተካሄደ ያለው። ባለፉት ሁለት አመታት ህወሓት ከጦርነት በኋላ አወዛጋቢ ፓርቲውን የቀጠለ ሲሆን የፕሪቶሪያውን ስምን ተከትሎ ከተፈጠረበት የህግ ክፍተት በአንድ ሚሆን በሌላ አነጋጋሪ ጉዞ እንዲቀጥል በር ከፍቶለታል። ከውስጥ ገጠመኝ ያለውን የአመራሩና የአባላት የአሳሰብ ልዩነት ብሔራዊ ክህደት ማለት ፈርጆ የብሔራዊ ክህደት መሪዎች ያላቸውን እና አቶ ጌታቸው ረዳን ከፓርቲው አመራርነት ማ መባረሩም የባለፉት ዓመታት ታሪኩ ነው። ከፓርቲው መባረር አልፎ ከጊዜያዊ አስተዳደር የስልጣን ደረጃ ጭምር በፖለቲካዊ ኃይል አንሸራቶ የጣላቸውና አቶ ጌታቸው ረዳን ከመቀሌ የሸኘው ህወሓት አሁንም ህዝባዊ የሚለውን ትግሉን ቀጥያለሁ ብሏል። ለዚህም ብሔራዊ ክህደት ነበር የሚለው የህወሓት እንቅስቃሴ ጨምሮ ላለፉት ስድስት ወራት የሰራዋቸው ስራዎች ለመገምገም በሚል በዛሬው እለት ነባር አመራሮችን ጨምሮ የፓርቲው ሙሉ ከፍተኛ አመራሮች የያዘ መድረክ በመቀለ ተከፍቷል። ህወሓት የዛሬውን መድረክ የሚያከናውነው ብሔራዊ አንድነትን በመፍጠር የሀገር ሉዓላዊነትን ለማስጠበቅ በሚል መፈክር ሲሆን የፓርቲው የቀጣይ ጊዜያት የስራ አቅጣጫዎች ማስቀመጥ የሚለው ነጥብም ዋናው ጉዳይ ነው ተብሏል። ህወሓት በአብይ አህመድ አሰራር ከፓርቲነት ሊሰረዝ ሶስት ቀናት የቀሩት ሲሆን ጠቅላላ ጉባኤውን አላካሄድም መቼም አታስቡት ማለት ግልጽ ምላሽ ለአብይ አህመድና ጓዶቹ ሽማምንት መስጠቱ ይታወቃል። ህወሓት ዛሬ የጀመረውን ጉባኤ ከዚህ በፊት ያደርጋቸውን ክልላዊና ዓለም አቀፋዊ እንቅስቃሴዎችን በአራት ኪሎ ሹማምንት እንቅስቃሴ እንዳታደርግ ታድግድሃል በተባለበት ሁኔታ ላይ ሆኖ ያከናወናቸው ናቸው። ፓርቲው ከስድስት ወራት ስራ ግምገማ ባለፈው የቀጣይ መንገድ ለመወያየት ነው እየተሰባሰቡት ያለ ሲሆን በርከት ያሉ ነባርና አዳዲስ የፓርቲው አመራሮችን ጭምር ይዞ ስብሰባ መቀመጡ ጉዳዩ ጠንከር ያለ መሆኑን ያሳያል። ጊዜ አስተራሩን በአዲስ መዋቅር እንዲተካ ጫና ያደርገውና ይህንን የሚያሳካው ህወሓት ባለፉት ጊዜያት ለአፍሪካ ህብረት ለፌዴራል መንግስትና ለተለያዩ የሚመለከታቸው አካላት ጥሪዎችን ሲያደርግ የቆየ ሲሆን በቀጣይ ሊሄድባቸው ያሰባቸው መስመሮቹ የተመለከተ ጠንካራ አቋም ይዞ ሊወጣ እየተዘጋጀ እንደሆነ መረጃዎች ያሳያሉ። በህወሓት በኩል ያለው አጠቃላይ እንቅስቃሴ በአሁኑ ሰዓት ጠርቷል የተባለ የፖለቲካዊ እንቅስቃሴ ይዛለው ያለ ሲሆን በሚቀጥሉት ጊዜያት ሊሄድባቸው ያሰባቸው ነጥቦች ምንድናቸው የሚሉትን ለመወሰን ዛሬ ነባርና አዳዲስ አመራሮችን ጨምሮ ጉባኤ በመቀለ ከፍቷል። ኤርትራም የኢትዮጵያ ፖለቲከኞች በወታደራዊ ኃይል ወይም በማስፈራራት ለመውረር የሚያደርጉት እንቅስቃሴ ፈጽሞ ተቀባይነት የለውም አለች። የኢትዮጵያ ፖለቲከኞች የሚያደርጉትን እንቅስቃሴ ለመገደብ ቀይ መስመር አለን ያለችው ኤርትራ ተቃውሞዋን ቀጥላለች። ከቅርብ ጊዜያት ወዲህ በአፍሪካ ቀንድ ከፍተኛ የፖለቲካ ትኩሳት ውስጥ የገቡት ኢትዮጵያና ኤርትራ ሲሆኑ ሀገራቱ በተለያዩ መንገዶች የሚፈጽሟቸው መካሰሶች፣ መንጀላዎችና ትንኮሳዎች አሁን አጠናክረው ቀጥለዋል። ኢትዮጵያና ኤርትራ ለግልጽ ጦርነት እየተዘጋጁ ባሉበት በዚህ ወቅት አሁን ላይ የሀገሪቱ መሪዎችና ፖለቲከኞች የቃላት ጦርነቱን አጠናክረው ቀጥለዋል። ዲፕሎማሲያዊ ግንኙነታቸው ሻክሮ ኤምባሲዎቻቸውን መዝጋትና ሰራተኞቻቸውን ማባረር የቀራቸው ኢትዮጵያና ኤርትራ በመሪዎቻቸው የሚሰጡ አስተያየቶችና የሚቀርቡ ወንጀላዎች ሁለቱ ሀገራት ግንኙነት ማክተም የሚያሳዩ ሆነው ቀጥለዋል። ከሰሞኑ የኤርትራ ማስታወቂያ ሚኒስቴር ቃል አቀባይ አቶ የማነ ገብረ መስቀል ግልጽ የሆነ መልስ ለኢትዮጵያ ፖለቲከኞች አስተያየት አቅርበዋል። አቶ የማነ በጽሁፋቸው አንዳንድ የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የሚያራምዱት የሉዓላዊነት ጎረቤትን ሀገር ግዛት የመ መቆጣጠር ፍላጎት ሊታሰብ ወይም ሊታለፍ የማይችል ቀይ መስመር ነው ማለት በማህበራዊ ትስር ገጻቸው ላይ በግልጽ ጽፏል። የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የጎረቤት ሀገር ግዛትን የመቆጣጠር አጀንዳቸውን የሚያንጸባርቁት ሲያሻቸው በወታደራዊ ኃይል በማስፈራራት አልያም ደግሞ ሌላ ጊዜ ታሪካዊ ወይም ሕጋዊ የሚሏቸው ምክንያቶች መርድር ነው ማለት ነው አቶ የማነ ትችት ያቀረቡትም። አቶ የማነ አያይዘውም ይህ አይነቱ የኢትዮጵያ ፖለቲከኞችና ቡድኖች አካሄድ ከፍተኛ ፖለቲካዊ ስድብ ነው ማለት ወቅሰዋል። በኢትዮጵያ መንግሥት በኩል ኤርትራና የኢሳያስ መንግሥትን ታሪካዊ ጠላት፣ የውጭ ግጭቶችን የምታባብስ ተላላኪ፣ ወዘተ በሚል የሚወነጀለውን እንቅስቃሴ የሰጠ ሲሆን አሰብን ለመውሰድ እየመጣን ነው የሚለው የአገዛዞቹ አክቲቪስቶችና እንደ አብን አይነት ተለጣፊ ፓርቲዎች ዛቻም ቀጥሏ። አንዳንድ የፖለቲካ ድርጅቶች አብንን ጨምሮ ራሳቸው ተቃዋሚ ፓርቲ መሪዎች ነን የሚሉ የፖለቲካ መሪዎችም በተመሳሳይ ከብልጽግና አክቲቪስቶች ጋር በመሆን ኤርትራ ሀገርነቷ እንድታጣም ኢትዮጵያን በኤርትራ ላይ ወራ እንድትፈጽም እየጠየቁና እየቀሰቀሱ ይገኛሉ። የኤርትራ ሀገርነትን በቅድሚያኛ አልተወያየንበትም፣ ድጋሚ እንዲታይ እንፈልጋለን፣ የተሰጠበት ውሳኔ ይከለስልኛለው አብን አንዱ ሆኗል። በዚህ ጉዳይ ላይ ሁለቱ ሀገራት ለጦርነት ሁለንተናዊ ዝግጅት እያደረጉ ሲሆን በጋራ የሚያሰልፏቸው ሀይሎችና የዲፕሎማሲ ስራዎችን አጠናክረው ቀጥለዋል። ታዲያ በቀጣይ የሚፈጠረው አደጋ ከወዲሁ ለመቀልበስ ይመለከተናል የሚል ሰዎችና ተቋማት እንዲሁም ከፍተኛ ዲፕሎማቶች መሪዎቹ ጦርነቱን እንዲያስቀሩም ዓለም አቀፉ ማህበረሰብ ጫና እንዲያደርግ ሲቀሰቅሱ ይደመጣል። የደቡብ ሱዳን ታጣቂ ኃይሎች በፈጸሙት ወራ የጋምቤላ ነዋሪዎች ተፈናቅለዋል። የብልጽግናው አገዛዝ ጉዳዩን በተመለከተ እስካሁን ዝምታን የመረጠ ሲሆን የወረዳ አስተዳደርን ጨምሮ የበርካታ ቀበሌ ነዋሪዎች ተፈናቅለዋል። ኢትዮ ኒውስ በትላንትናው ዕለት የዘገበችው ክስተት በአሁኑ ሰዓት በጋምቤላ አነጋጋሪ ሆኖ ቀጥሏል። የደቡብ ሱዳን ታጣቂዎች በጋምቤላ ክልል ላሬ ወረዳ ውስጥ የሚገኙ ቢልኩን የተባለ አካባቢ መቆጣጠራቸውና የላሬ ወረዳ ዋና አስተዳዳሪ ማቁሰላቸውን በትላንትናው ዕለት የዘገብነ ሲሆን ዛሬ ቢቢሲ አማርኛ በጉዳዩ ላይ ተጨማሪ ዘገባ ይዘወጧል ታጣቂዎች ተቆጣጥሮታል የተባሉ አካባቢ ነዋሪዎች ወደ ሌላ ከተሞች እንደሸሹም ጨምሮ ገልጿል። ኢትዮጵያ ጎረቤት ሀገር ደቡብ ሱዳን ከምትጎራበትባቸው ክልሎች አንድ በሆኑ ጋምቤላ ታጣቂዎች ጥቃት መፈጸም የጀመሩት ከትላንት በስቲያ ከረቡዕ ሚያዚያ 22 2017 ዓ ም ጀምሮ እንደሆነ አንድ የላሬ ወረዳ አስተራዳሪና ኃላፊ ለብዩስ ተናግረዋል። እንደ ኃላፊው ገለጻ የኢትዮጵያ ድንበር አቋርጦ የገቡት ከደቡብ ሱዳን መንግስት ጋር ግጭት ውስጥ ያሉት የሱዳን ህዝቦች ነጻነት እንቅስቃሴ ተቃዋሚ ታጣቂዎች ናቸው። ታጣቂዎቹ የገቡት የኖዌር ብሔረሰብ ዞን ላሬ ወረዳ ስር በምትገኘው የድንበር አካባቢዋ ፓጋንግ ቀበሌ እንደሆነ ምንጩ ገልጸዋል። ከሀገሪቱ መንግስት ጋር ግጭት ውስጥ ያሉት ታጣቂዎቹ ድንበሩን አቋርጠው የገቡት ተኩስ ሲከፈትባቸው ሸሽተው እንደሆነ ሰምተናል ይላሉ። ታጣቂዎቹ የራሳቸውን ድንበር ዘለው ወደ እኛ ድንበር ነው የገቡት። አሁን ላይ የራሳቸውን ባንዲራም እያውለበለቡ ይገኛሉ ብለዋል። ታጣቂዎቹ እስከ ትላንት ድረስ እየገቡ ነበረ፣ መረጃዎችም አለን ሲሉ እኒያው ኃላፊ ለቢስ ጨምሮ ተናግረዋል። ኃላፊ ታጣቂዎቹ ድንበሩን አቋርጠው ከገቡ በኋላ በነዋሪዎች ላይ ተኩስ መክፈታቸውና ቤቶችን ማቃጠላቸውንም አልሸሸጉም። የታጣቂዎቹ እንቅስቃሴ ተከትሎ ለማረጋጋት ለማረጋጋትና ድንበሩን ለመመልከት ወደ አካባቢ የተጓዘው የላሬ ወረዳ ዋና አስተዳዳሪ አቶ ቶክሞንግ በተከፈተባቸው ጥቃት እንደቆሰሉ ምንጮች ተናግረዋል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃ የወረዳው ዋና አስተዳዳሪ ትላንት ሐሙስ ሚያዝያ 23 2017 ዓ ም ተኩስ ተከፍቶባቸውና በቀኝ እግራቸው ታፋ ላይ ተመተው መቁሰላቸውን አረጋግጧል። በአካባቢው በሚገኘው ፓጋንግ ቀበሌ ኩብሪ ቢልኩን ተብሎ በሚጠራው አካባቢ እየተዛመተ መሆኑን ለማጣራት እንደነበረ ገልጸዋል። የወረዳው ዋና አስተዳዳሪ በጋምቤላ ከተማ የመጀመሪያ ደረጃ ሆስፒታል በሕክምና ላይ እንደሚገኙ የክልሉ ፖሊስ ኮሚሽን ባወጣው መግለጫ ወቁል ብሏል። አቶ ቶክ ሰውነታቸው ውስጥ የገባ ጥይት ባይወጣም በአሁኑ ሰዓት በጥሩ ሁኔታ ላይ እንደሚገኙ ቢቢሲ ያነጋገራቸው የወረዳው ኃላፊዎች ነግረውኛል። ይላም ከወረዳው አስተዳዳሪ ውጭ ጥቃት የደረሰባቸው ሰዎች እንደሌሉ የሚናገሩት ኃላፊ የአካባቢው ታጣቂዎችና ፖሊስ የምላሽ ተኩስ ከመክፈት መቆጠባቸውን ጠቅሰዋል። በአካባቢው የነበረው የጸጥታ ኃይሎች ተኩስ ቢከፍቱ ኖሮ ብዙ ጉዳት ይደርስ ነበር ሲሉም እርምጃው ያልተወሰደበት ምክንያት አለ ይላሉ ሀላፊው እንደሚገልጹት ድንበር አቋርጦ የገቡ የደቡብ ሱዳን ታጣቂዎች አሁንም አካባቢው እንደተቆጣጠሩ ናቸው እንደ መረጃ ያገኘ ነው እዛ ብዙ ቤት ተቃጥሏል በርካታ ህዝብ እየተፈናቀለ ነው ብለዋል በአካባቢው የሸሹ ነዋሪዎች ወደ ወረዳው ዋና ከተማ ኮርገንግ እየገቡ መሆኑንም አክሏል። ታጣቂዎቹ በፓጋንግ ቀበሌ ውስጥ የሚገኘውና የድንበር አካባቢ የሆነውን ብልኩን የተባለ መንደር ሙሉ በሙሉ እንደተቆጣጠሩ ኃላፊ ተናግረዋል። እንደ ምንጩ ገለጻ የታጣቂዎቹ እንቅስቃሴ ተከትሎ የወረዳው አስተዳደር ከክልሉ መንግስት ጋር ድጋፍ እንዲደረግለት ጥሪ አቅርቧል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃም ላይ የላሬ ወረዳ ፖሊስ ከዞኑና ከክልሉ ፖሊስ እንዲሁም ከሚመለከታቸው የፌዴራል የጸጥታ አካላት ጋር በመተባበር ሁኔታውን በቅርበት ማጣራት ላይ ይገኛል ሲል ገልጿል። በዛሬው እለትም አርቢ ክልሉና የዞን የመንግስት የጸጥታና የብልጽግና ፓርቲ አመራሮች የተፈናቀሉ ሰዎችን ለመጎብኘት ወደ ኮርገንግ ከተማ መጓዛቸውን ምንጮች ተናግረዋል። ቢቢሲ በጉዳዩ ከጋምቤላ ክልል ሌሎች ባለስልጣናት በተጨማሪ መረጃ ለማግኘት አድርጌ ጥረት አልተሳካለኝም ያለ ሲሆን የፌዴራል መንግስቱን በውጭ ያሉች የተወረረበትን የአገሪቱን ግዛት በተመለከተ እስካሁን ድረስ ያለው ነገር የለም። የአሜሪካ ምክትል ፕሬዚዳንት በዩክሬን የሚካሄደው ጦርነት በቅርብ ጊዜ ውስጥ አይቆምም አሉ። ቫንስ የአሜሪካ አስተዳደር የተደቀነበት ጥያቄ ለሶስት ዓመታት ያህል የዘለቀው ጦርነት እንዲቆም ለማስቻል ሩሲያና ዩክሬን እንዴት ወደ መካከል ማምጣት ይቻላል የሚለው መሆኑን አብራርተዋል። ምክትል ፕሬዚዳንቱ እነሱ ወይም ሩሲያና ዩክሬን ወደ ስምምነት መጥተው ይህን ከባድ ጦርነት የማቆም ኃላፊነት አለባቸው ሲሉ ለፎክስ ኒውስ ተናግረዋል። ምክትል ፕሬዚዳንት ቫንስ አስተያየታቸው የተሰማው ኬቭ እና ዋሽንግተን አሜሪካ የደህንነት ድጋፍ ለማድረግ በምላሹ የዩክሬን ብርቅዬ ማዕድናት ትርፍ ለመጋራት ስምምነት ከተፈራረሙ በኋላ ነው። ቫንስ ይህን አስተያየት የሰጡት ከፎክስ ኒውስ ጋር የትራምፕ አስተዳድር በሚመለከት ረዘም ያለ ቃለ ምልልስ ባደረጉበት ወቅት ሲሆን፣ አስተዳድሩ የዩክሬን ጦርነት የያዘበት መንገድ ተከላክለዋል። እውነት ነው ዩክሬናውያን በመወረራቸው ተናደዋል ያሉት ቫንስ፣ ነገር ግን ለጥቂት ማይሎች ግዛት በሚል በዚህም በዛም በኩል በሺዎች የሚቆጠሩ ወታደሮች እያጣን መቀጠል የለብንም ሲሉ ጠይቀዋል። ትራምፕ በዚህ ሳምንት ዩክሬን ምናልባትም ሩሲያ እንደ አውሮፓውያን አቆጣጠር በ2014 በወረራ ያዘቻት ባትን ክሪሚያን የሰላም ስምምነት ላይ ለመድረስ በሚል አሳልፋ ለመስጠት ትፈልግ ይሆናል ሲሉ ተናግረው ነበር። ከዚህ ቀደም የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ ሩሲያ በኃይል የተቆጣጠረቸውን ግዛት እንደማይሰጡ የአገሪቱ ህገ መንግስት በማጣቀስ ተናግረዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ ሐሙስ እለት ከፎክስ ኒውስ ጋር በነበራቸው ሌላ ቃለምልልስ ላይ በሁለቱ ሀገራት ግጭት ላይ በቅርቡ መግባባት ላይ መድረስ እንዳለበት ተናግረው ነበር። አለበለዛ ግን አሉ የውጭ ጉዳይ ሚኒስትሩ ዶናልድ ትራምፕ በዚህ ጉዳይ ሌላ ምን ያህል ጊዜ ማሳለፍ እንዳለብን መወሰን ይኖርባቸዋል ሲሉም ተናግረው ነበር። የሩሲያ ፕሬዚዳንት ቭላድሚር ፑቲን በዚህ ሳምንት ለሶስት ቀናት የሚቆይ ተኩስ አቁም ማወጃቸውም ይታወሳል። ታዲያ በአሁኑ ሰዓት ጉዳይ ሙሉ ለሙሉ ይቋጫለው የሚለው አሜሪካን ጨምሮ በርካቶችን ድጋሜ እያነጋገረ ይገኛል። ቀጣይ የኢራንና የአሜሪካ የኒውክሌር ድርድር መራዘሙ ተሰማ። በቴህራን የኒውክሌር መርሃ ግብር ላይ የሚያተኩረው የኢራንና የአሜሪካ አራተኛ ዙር ድርድር ተራዝሟል። ኢራን እና ሁለቱ ሀገራት ድርድሩን ከምታመቻቸው ኦማን ጋር በመሆን ቅዳሜ ዕለት በሮም ለማካሄድ ቀጠሮ ተይዞ የነበረ ስብሰባ በሎጂስቲክስና ቴክኒካዊ ምክንያቶች ለሌላ ጊዜ ለማስተላለፍ መስማማታቸውን ገልጸዋል። አሜሪካ አስቀድሞ ለንግግሩ ቀን አልቆረጠም ነበር ብላለች። ይህ የተባለው የአሜሪካ ፕሬዚዳንት ዶናልድ ትራምፕ ሐሙስ ዕለት የኢራን ነዳጅን ወይም ደግሞ ፔትሮ ኬሚካልን በሚገ ዙ ላይ እርምጃ እንደሚወስዱ ካስፈራሩና ዋሽንግተን ከቴራን ጋር ግንኙነት አላቸው ባለቻቸው ኩባንያዎች ላይ በዚህ ሳምንት አዲስ ማዕቀብ ከጣለች በኋላ ነው። ትራምፕ በ2018 በኢራንና በአምስት ሀያላን ሀገራት መካከል ከደረሰው የኒውክሌር ስምምነት አሜሪካን አስወጥተው የነበረ ሲሆን የተሻለ ስምምነት እንዲያደርጉ ሲናገሩ ቆይተዋል። በሚያዚያ ወር የተጀምረው የተጀመረው አዲስ ንግግር ካልተሳካ ወታደራዊ እርምጃ እንደሚወሰድም ቀደም ሲል አስጠንቅቋል። ሁለቱ ወገኖች በኦማን ዋና ከተማ ሙስካት የተካሄደውን የመጀመሪያ ዙር ንግግር ገንቢ ሲሉ ገልጸውት ነበር። የኢራን ውጭ ጉዳይ ሚኒስትር ሰይድ አባስ አራንጊቼም እንደተናገሩት ቴህራን በድርድሩ ላይ የተመሰረተ መፍትሄ ለማምጣት ቁርጠኛ ናት አልተለወጠም ብሏል። አሁን ላይ ታዲያ ሊያካሂዱት የነበረው ውይይት መራዘሙ ተሰምቷል። የቢቢሲ ነው ዘገባው። የተወደዳችሁ ተመልካቾች የዕለቱ መረጃዎች እነዚህ ነበሩ። መልካም